ብር ወዳድነት ሁለት እህታማቾች አስቡት ማለት ነው። በህፃን ልጅ ላይ ይህን ጭካኔ የፈረዱት። እንግዲህ እዛ ቤት ቅድስት የቤት ሰራተኛ አለች። ምንም ነገር ሲያረጉ እየተከታተለች ነገሮችን ለማድረግ እየተመቻቸው ስላልሆነ በጣም ጨንቋቸዋል። ሰላም ጤና ይስጥልኝ፣ እንዴት አላችሁ? የዲጂ ቤተሰቦችን ሰላማችሁ ይብዛ። በመላ ለምትገኙ ኢትዮጵያንም ኤርትራያንም ለቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች መታችሁ ስለምታበረታቱኝ ከልባ አመሰግናለሁ። ፈጣሪ አክብርልኝ። ወጥቶ ከመቅረት ከስደት ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ አምላክ ይሰውረን ይሰውራችሁ እያልኩኝ እንግዲህ ጊዜያችን ምን ያህል እንደከፋና ምን ያህል አስከፊ ነውር እንደሆነ የምናይበት የዚህ ድራማ በህፃን ልጅ ላይ ይህን ያህል ጭካኔ ማለት ነው እንግዲህ ማህሌት እንደምናቀው የምሳሌ የእንጀራ እናት ናት። ያው ከዚህ በፊት ከእናቷ በዘር የሚተላለፍ በሽታ ስላለባት ወደ ውጭ ሄዳ መታከም እንዳለባት ደግሞ ብሩኬ ለማህሌት ነግሯት ነበረ። ማህሌትም በዚህ ፈቃደኛ አይደለችም። ለምን ቤትም መኪናውም እንዲሸጥ ስለማትፈልግ፣ ንብረቱ ግን የምሳሌ እናት ነው ማለት ነው እዚህ ጋር እንግዲህ መድኃኒት በመርዝ ሊገላት እያመቻቸች ሁሌም ስታቅድ፣ እዛ ጋር መልካሟ የቤት ሰራተኛዋ ቅድስት ደግሞ ሁሉንም ነገር እየተመለከተች በምታደርግበት ምግብ ላይ እየደፋችባት ምንም ሊመቻቻት ስላልቻለ እንግዲህ አንድ መድኃኒት ገዝታ ትመጣለች ማለት ነው። እሱንም እንግዲህ እህቴ ይሄኛው መድኃኒት ቶሎ ነው ወይ የሚገላት ላ ምን ያህል ነው የማረገው መጠኑን፣ እያለች ስልክ ስታወራ ቅድስት በር ላይ ቆማ እያዳመጠቻን ነበር። በቃ ምሳሌ አለቀልሽ ይሄን መድኃኒት ከወሰድሽ በኋላ እያለች ስትል፣ በዛ መሀል ደግሞ ብሩኬ ከውጭ ወደ ቤት እየመጣ ስለነበረ ቅድስትም ትገባን ነው ወደ ክፍል። አንቺ ምሳሌ ምን አረገችሽ ይሄን ሀል እሷን ለመግደል ይህን ያህል ርቀት የምትሄጅ ብላ ስትላት፣ እንግዲህ እንዴት ነው እንዲህ የምትናገሪኝ? ምን አይተሽ ነው? ምን አገባሽ? ውጭልኝ ሳልገልሽ ብላ ስትላት፣ ስሚ እኔ ሁሉንም ነገር ሰምቸዋለው፣ ከኤፍራታ ጋር ያወራችሁትን ምሳሌን እንደምትገሏት፣ ይሄን ጉዳይ ደግሞ ለብሩኬ እነግረዋለው ብላታለች ማለት ነው እና ወይ ወይ ወይ የጅና እያሌ ስታሾፉባት እንግዲህ ውጭልኝ ብላ ስትጮሁባት፣ ቅድስትም ለመውጣት ስላልፈለገች ከክፍሉ ብሩኬ ግን በር ላይ ሆኖ እያዳመጣቸው ነበር። በዛ መሀል ማህሌት ቅድስትን አንቃ አልጋ ላይ ስተረጉራት ብሩኬ ገባና ሁለትን ይገላግላቸዋል። ከዛን ሳሎን ላይ ከሄዱ በኋላ ምንድን ነው የተፈጠረው ብሎ ሲጠይቃቸው ቅድስትም ምንም አልተፈጠረም መድሃኒቱን ለምን ለምሳሌ አልሰጠሽም ብዬ በዛን የተነጋገር ነው ብላ ትላታለች መሀሌትም እሷ ውሸታ ነው ምንድን ነው የሰማሁት እውነት ነው ወይ ይህን ያህል ለምሳሌ ለምንድን ነው ድገላት ያሰብሽው ብሎ ብሩኬ ስጠይቃ መሀሌትን እረ ቅድስት እኮ ውሸቷን ነው እኔን ነው እሷን ነው የምታምነው ቅድስት እኔና አንተና ሊያይታ አንተና ግብታ ቁጭ ለማለት ፈልጋ ነው እንጂ ብላ ስትለው፣ እንግዲህ ፊት ለፊቷ ስለሆነች በአይኗ እየጠቀሰቻት ይሄን ጉዳይ ለብሩኬ የተናገረች እንደምታርዳት የማረድ ምልክት እያሳየቻት ነበረ። እና ብሩኬም በመናደድ ቅድስትን ተነሽ ሂጂ ከዚህ ብሎ ይላታል። ቅድስትም ወዴት ነው የሚሄደው ብላ ስትል፣ ወይ ወደ ክፍልሽ፣ ወይ ወደ ሳሎን ሂጂ፣ ወይ ወደ ኪችን ሂጂ ብሎ ይላታል። ማለት ነው እንግዲህ ቅድስትም፣ ብሩኬ ትንሽ ቆየት እና ወረቀት ይዘው ይመጣል፣ ማህሌት እንድትፈርም ማለት ነው። ማህሌትም ይሄን ጉዳይ አልፈርምም፣ ይቅርታ ማድረግ አልችልም፣ ማንኛውም ሴት የምታረገው ይሄንን ነው ብላ ትለዋለች ማለት ነው እና እንግዲህ ቅድስት የቆጠበችውን እና የወር ደሞዟን ያጠራቀመችውን አምጥታ ለብሩኬ ይሄ ያው ያሳክማታል ብዬ ሳይሆን ተጨማሪ እንዲሆንልክ አይዞክ፣ እግዚአብሔር ደግሞ ይረዳናል ብላ ሰጥተዋለች ማለት ነው። እንግዲህ ኤፍራታ ከመጣች በኋላ መሀሌት ይችኮ እንደዚህ ብላ ነገረችው። ለሰራተኛ ብሎ ደግሞ ደበደበኝ እያለች ስታወራ ያው አንቺ ምንድን ነው የፈለግሽው? ለምን ከህይወታችን አትወጪም ብር ነው ፍላጎትሽ? ብር ንስጥሽ? ብላ ኤፍራት ተስታፋ ጥጣት ቅድስትም አዎ ትላለች። ምን ያህል ብር ንስጥሽ? መቶ ብላ ትላለች፣ ቁጥሩን ስለማታውቀው ማለት ነው። እና ያን የሆኑ ማህሌት ትራንስፈር ታደረግላትና ቅድስት መቶ ሺ ብር ተተሰጣት። ከዛ ቤት እንደምትወጣና ከህይወታቸው ውስጥ እንደማትገባ ይነጋገራሉ። መቶ ሺህ ብሩን ትራንስፖርት አደረገችላት። በኋላ ቅድስት ሻንጣዋን ይዛ ትወጣለች። ወጣ ግን አልሄደችም ነበረ፣ በረንዳ ላይ ነበረች ማለት ነው። እንግዲህ ብሩኬ ከዛ ሲመጣ ምነው ቅድስት ብሎ ሲላት አይ ምንም ትልና መቶ ሺውን ትሰጠዋለች። ከየት ነው ያመጣሽው ብሎ ሲላት አይ አሁን ያዘው እቤት ስንሄድ ነግረሃለው እያለችው ስትል ወደ ቤት ልምጣ አይኔ ቅድ እኔ ምሳሌ ላመጣ ሊሄድ ነው ብሎ ይላታል። በቃ አብረን እንሂድ እንዳለችው አይ ለምን ትደክም ያለሽ እኔ አመጣት አለው። አንቺ ቤት ሄደሽ ጠብቂኝ ብሏት ነበር። እንግዲህ ምሳሌ ሊያመጣ ሲሄድ ቅድስት ወደ ቤት አልገባችም ነበረ። እፎይ ተገላገልናት፣ ከህይወታችን ወጣች፣ አሁን እንደፈለግን ማድረግ እንችላለን እያሉ ሲያወሩ ብሩኬና ቅድስት ይገባሉ ማለት ነው። ቅድስት የት ሄደች? ነይ ጌቢ፣ እያለ ሲል እንዴ ምልቶን መጣች ብላ ማህሌት ቆማ ትቀራለች ማለት ነው። እንግዲህ ቅድስትም ኤፍራታም ምልቶን መጣች ተሳድባ እኮ ነው የሄደችው እያለ የስትለው ብሩኬ ይሄ ቤት የኔ ነው፣ እኔ ብቻ ነው የማዘዝ እና መናገር የምችለው። አንቺ ደግሞ በዚህ ቤት መብት የለሽም። እህትሽን ለምን አትመክሪያትም? ልጄ እኔ አይን እያየ ከምትሞትብኝ በመልካም ነገር ምከሪያት ብሎ ሲል ኧረ ባክህ እሷነችን እኔን የምትመክረው እኔማ መሀሌትን አልመክርም። አየሽ ባልሽ እኮ እየሰደበኝ ነው ብላ ትላጣለች ማለት ነው። እና እንግዲህ ወደ ኪችን ትሄድና መሀሌት ብሬን አንጪ ብላ ስትላ ቅድስትን ነገ ሰጥሻለው ለሳ ሰጥቼዋለው ብላ ስትርበተበት አንቃት ይዛታለች ብሩኬ አጋጣሚ ነበርና በሩን ከፍቶ ሲገባ የክችኑ በር ይመታታል፣ መሬ ላይ ትወድቃለች። ማህሌት ማለት ነው። ከዚም በኋላ እንግዲህ ለኤፍራታ ለገረድ ሰራተኛ ለማንም ብሎ መታኝ እኮ ብላ ስትነግራት እና እንደዚህ አድርጋሽ እንዴት ዝምትያታለሽ ጥሪያት እና እዚህ ክችን ውስጥ የልባችን አድርገን ብትሞትብንስ? ብላ ስጠይቃት ለምንድብናትልም? እች እቺ ዘረቢስ አውጥተን ወንዝ እንጥላታለን ብላታለች ማለት ነው። እንግዲህ አስቡት ቅድስትን ፈጠርታ ወደ ኪችን ወደ ክላሳቸው ሄዳ ነበረ። ቅድስት ግን በእጇ ላይ ቢላ ይዛለች። እንግዲህ እንዳሰቡትም ኤፍራታ እና ማህሌት ቅድስትን ይገሏት ይሆን?